ከመጋዘኑ ዛሬ የሚገባ ቃል አለ። ስለ እሱ መረጃ እንዲሰጡ ነግሪያቸው ነበር። እሺ፣ ቶሎ አንሱ። ለውድ አድርገው። ሄሎ፣ ቀጥል፣ እየሰማሁህ ነው። አለቃ፣ የሆነ ችግር ተፈጥሯል። ምን? የምን ችግር? እቃውን እስካሁን አልተረገፈም እንዴ? ደግሞ፣ ስለዚህ ጉዳይ ሉሊት አለች። እንዲም ትቆጣጠሩ፣ ደግሞ ከእሱ አይልቅ። ለማን ተደወልክ? በጣም ስለፈራች፣ አለቃ ከገኘኝ ይገለኛል ብላ ሄዳለች። ማለት ቆይ ለምን እንደተፈጠረ በግልጽ አትነግረኝም? እቃውን ያውረዱልን ሰዎች ሸውደውናል። ውስጡ ያለው እቃ የምንፈልገው እቃ ሳይሆን በተመሳሳይ ሳይዝ የታሸገ ዱቄት ነው። ይህ ቆሻሻ! የገንዘቡ መጠን ሲያንስ መጠርጠር ነበረብኝ። ቆይ አንድ ሚሊዮን ባንዴ ሲቀንስ እንዴት ነው ቼክ ያላስደረግኩት? በቃ እደውላለሁ። ሁላችሁም ስለ ሰዎች አጣሩ፣ በ24 ሰዓት ውስጥ እነማን እንደሆነ አሳውቁኝ። አለቃ ሎሊት ምን ላድርጋት? ያዛትና ጣቷን ቆርጣ አምጣል ያለ ቋንጭ ከኔ የምታውቀው በቃል ነበር አይደል አሁን በተግባር አሳያታል እሺ አለቃ ትዕዛዝህ ይፈጸማል ቆይ ይመጣሉ ያልካቸው ሴቶች እስካሁን ለምንድን ነው ያልመጡት የግድ ዛሬ ስራቸው መጀመር አለባቸው በአንድ ቀን አምስት ሚሊዮን ብር ነው የከሰርኩት ቶሎ መመለስ አለበት እና ደግሞ በቢዝነስ ህይወቴ ማንም ከኔ ጋር ለመጮት ይደፈር አልነበረም እንደዚህ የደፈረኝ ደፋር ማን እንደሆነ ማወቅ እፈልጋለሁ አግኙና ይዛችሁ ልኝ ነው እሺ ነግሪያቸዋለን እናገኛቸዋለን